ሳፋሪኮም ቴሌኮሙኒኬሽን ኢትዮጵያ ኃላፊነቱ የተወሰነ የግል ማህበር በበሽ ጥቅል ሊሸለሙ በባህር ዳር ከተማ አስተዳደር ለሁለተኛው የአንድ ሚሊዮን ባለእድል የርክክብ መርሃ ግብር አካሂደዋል። በርክክብ ስርዓቱ ላይ የተገኙት የባህርዳር ከተማ አስተዳደር ከንቲባ ጽህፈት ቤት ኃላፊ ወይዘሮ አስራት ሙጪ ሳፋሪኮም ቴሌኮሚኒኬሽን እድለኞችን ተጠቃሚ ከማድረግ በተጨማሪ ከተማዋን በማስተዋወቅ በኩልም እያበረከተ ያለው ድርሻ እየጎላ ነው ብለዋል። ጌታቸው ስንታየው ተጨማሪ አለው። ሳፋሪኮም ኮሚኒኬሽን በበሽ ጥቅል ሊሸለሙ የአንድ ሚሊዮን እድለኛ ተጠቃሚ ለማድረግ ካዘጋጀው ሰላሳ ሁለት እጣዎች ውስጥ እንደ ሀገር ሀያኛውን በባህር ዳር ከተማ ደግሞ ሁለተኛውን የአንድ ሚሊዮን ባለድል በባህር ዳር ከተማ ርክክብ ያደረገ ሲሆን በርክክብ ስርዓቱ ላይ የተገኙት የባህር ዳር ከተማ አስተዳደር ከንቲባ ጽፈት ቤት ኃላፊ ወይዘሮ አስራት ሙቄ ባህር ዳር ሌላም ባለድል እንዲኖር ተመኝተው የዕለቱ እድለኛም ገንዘቡን ስራ ላይ እንዲያውለው አሳስበዋል። ዋናው እንትኑ ከተማችንን ከማስተዋወቅ አኳያም አለ ባለፈውን ማየታችሁ ከሆነ ጊዮርጊስ አካባቢ ያለውን የተከፈተ ጣና ላይ ነው የሰጠ። አሁን ደግሞ የኛው ቁጥር አንድ ዲፖ እየሰጠ ነው። ከዚህ በኋላ ደግሞ እንግዲህ አሁን ምድቡ ወደኛ ይመጣል እያለ ነው። አሁን ሀያኛው ሚሊኔር ከኛ ሁለቱ ደርሷል፣ ይቀጥላል። ባህር ዳር እድለኛ ነው። እድለኛውን በጣም እንግዲህ ይህንን ገንዘብ ለቁም ነገር አድርሶት እሱም ተለውጦበት ሌሎችን በዚህ ልክ ቤተሰቦቹን መርጦበት እንዲት እንግዲ ማለት ፈልጋለሁ። የአስረኛ ክፍል ተማሪ የሆነው አብርሃም ተሾመ በሽ ጥቅል ሸለሙን በተደጋጋሚ በመሞከሩ የዕለቱ የአንድ ሚሊዮን ብር እድለኛ መሆን ችያለሁ ብሏል። እንደዚህ ስጠቀም ስጠቀም የት ደረሰኝ ማለት ነው እና ይ የአንድ ሚሊዮን ብር ተሸላሚ ሆኛለሁ ማለት በሳፋሪኮም ቴሌኮሙኒኬሽን ኢትዮጵያ ኃላፊነቱ የተወሰነ የግል ማህበር የሰሜን ምዕራብ ኢትዮጵያ የሽያጭ ክፍል ኃላፊ አቶ አብርሃም ዳዊት በሽ የጥቅልሽ ሸለሙን በተመለከተ መልእክት አስተላልፈዋል ማንኛውም የሳፋሪኮም ደንበኛ የሆነ ሰው የአየር ሰዓት ገዝቶ ከሚያገኛቸው የፓኬጅ አማራጮች ውስጥ ያለ አማራጭ ነው ስለዚህ ሳፋሪኮም አሁን ባለው የሽልማት ፕሮግራም ሽልማቱ ለማግኘት መምረጥ ያለብን አማራጭ ነው ባለው ሁኔታ አሁን ወደ 32 ሰዎችን ሚሊዮንን ለማድረጋቀል እና የተነሳ ነው ዛሬ 20ኛ ሚሊዮን ወይም 20ኛ ሚሊዮን ያገኘውን ሰው እዚህ ለሁለተኛ ጊዜ ባሕር ዳር ወጥቶ ለመሸለም ነው እዚህ ፕሮግራሙ ላይ የተገኘ ነው ማለት ነው። ስለዚህ ቀሪ 12 ሚሊዮኖች በየሳምንቱ ሁለት ሁለት እጣዎች ይኖርናል። ሳፋሪኮም ቴሌኮሙኒኬሽን ኢትዮጵያ ኃላፊነቱ የተወሰነ የግል ማህበር የሰው ሀብት ክፍል ኃላፊ ወይዘሮ ጸዳለ ተስፋዬ ወጣቶች ላይ ትኩረት አድርጎ የሚሰራ ሳፋሪኮም ተሸላሚውም ተማሪና ወጣት ስለሆነ ለየት ያደርገዋል፣ ብለዋል አብርሃም። በባህር ዳር ሁለተኛው ነው፣ ለሳፋሪኮም ደግሞ ሀያኛው እድለኛ ነው። የአብርሃምን እንግዲህ በጣም ለየት የሚያደርገው ወጣት ነው፣ ገና ትምህርት ቤት እየተማረ ያለ ልጅ ነው። ሳፋሪኮም እንግዲህ አንዱ ትልቁ ታርጌት አድርጎ የሚሰራው ወጣቶች ላይ ከመሆኑ አንጻር የአብርሃም መሸለም ዛሬ የተለየ ያደርገዋል። እንግዲህ ሶፋር ይሄን ነው የሚመስለው። አጠቃላይ ለሰላሳ ሁለት ሰዎች ነው ይሄን እድል ያመቻቸ ነው። ይሄ ብቻ አይደለም። የበሽ ጥቅል በ100 ሺህ ብር እድለኞችንም በየሳምንቱ በሁሉም ከተሞች በሁሉም ክልሎች እንደዚሁ ያመቻቻል። በየቀኑ ደግሞ የ100 ወርጣ እድለኞች እንደዚሁ ተመቻችቷል ማለት ነው። ሳፋሪኮም በርካታ እድለኞችን ተጠቃሚ ከማድረጉ በተጨማሪ ስራ ፈላጊዎችንም የስራ እድል ተጠቃሚ እያደረገ ይገኛል።